ለሚ ትሪፕል ነው። ዩዝ ትሪፕል አሁን ኤኒ ጊፍት በሶስት ነው። ያ ጀማ ተጋግዙልኝ ጉ!

ብቻ አንድ ጌም ላጇትሽ ብዬሽ እንግዲህ ፋሚሊ ወስኗል። እኔ ደግሞ ምንድን ይባላል እኔ ደግሞ ጥሩ ሆንኩለት፣ አንበሳ አመጣሁለት። ገባህ? ጥሩ ሆንሽልኝ። አዎ፣ አይ በጣም ስትልኪ ጊዜ እኮ ከፊት ውጭ አይደለን እንግዲህ እናፈላለን። ታቂ የለን አይ እኔ ብዙ ተጫዋች አለ። አይ እኔም እኮ ስትልክልኝ እስቲ ቀበልሽ ብዬ ነው። ረካ የኛ ቤተሰብ ነሽ፣ እና እግዚአብሔር ያክብርልን። ለሰጠሽ ብሮ እጅ እናመሰግናለን። በጣም ቅጣት አትቀጣ አይደለ? እስቲ አንድ የኛው ፋሚሊ ናት፣ እና ትቀጣ አትቀጣ ችግር የለውም። ቅጣ

አንቺ ግን ቢግ ሪስፔክት እሺ፣ ታለም፣ እናመሰግናለን። ለሰበሽ ፍቅር አክብሮት ነገጥ ለሰላም ነው እንግዲህ እግዚአብሔር ይጠብቀን። ቴንክ ዩ በጣም ታለም፣ ፋሚሊያት ስለሆነች ነው እና አሁን ቦቺ ከማጋ ነው ይሄ የመላጣኝ፣ ቆይ ቆይ ቆይ፣ እቺ ልጅ ሰው ከሌላ እችንም ጠፍጠፍ አድርገናት እየቀጣናት እንሄዳለንሽ።

ልጆች ድክመቴ ገብቷል። ማርያምን አልገባችም እኮ ድክመቴ፣ እኔ አላውቅም ውሸት። እሺ ትሪፕል ትሪፕል ትሪፕል ሲመጣ ፑሽ እናደርጋለን። እሺ ትሪፕል ላይ ፑሽ እናደርጋለን። እንደ ቅድሙ እንደ ቅድሙ መሆን አለብን። አለሽ ቴዋ እሺ፣ ትሪፕል ነው። ኒ ጊፍት ትሪፕል ነው እንጠቀመው። ኒ ጊፍት ትሪፕል ነው እንጠቀመው። ቅመም መጣሽ፣ ፍቅረት አንክስ። ኒ ጊፍት ትሪፕል ነው ሚሚታ፣ እንጠቀመው፣ እንጠቀመው፣ እንጠቀመው በእንዳይ መልጠ እንጠቀመው ሚዬ ታንክስ ሜርሲ ታንክስ ታንክስ ታንክስ ሚሚ ታንክስ። ይሄ እንግዲህ በላ ዊሪዝ አስማት